እውነትሽ ነው ማለት ነው፣ አስተሳሰብሽ እና ዛሬ እንግዲህ ሱመያ ማለት ነው፣ እኔ እብድ ጋር አልኖርም እንዴት አርጌ አለች። እኔ ምን ብዬ ነፍሴን ቅርጻ ብትልከኝ እኔ ምን አደርጋለሁ? ስለዚህ የኔነ ነፍስ ቁንትን ብላ ተቀረጸኝ፣ በኋላ እኔ ማስወራሪያ ልታረገኝ ይሳ እና እኔ አታረገውም ብዬ ስለማልል እኔ አልፈልግም፣ ብቸኝነት ይሻለኛል አለች፣ ብቸኛነት ይሻለኛል እና እኔ ለምን እንደሆነ አላውቅም እና ስለዚህ እኔ አልፈልግም አለች ማለት ነው ሱመያ። እውነት ዋና አንዳንዴ የሚያስ የሚያስብለው ነገር አለው። ምክንያቱም አስተሳሰብ ዋና የምታረገው ሀረካት ምናምን በቃ ያስጠላል ማለት ነው ሀቂቀትን። እና ሱመያ አልፈልግም በቃኝ እንደውም እንደውም እምታረቃለሁ እያልኩ አስብ ነበር አለች። ነገር ግን አሁን ጭራሽ ጭራሽ እንዳላስበው አደረጉኝ አለች። እያችሁ እና እኔ ለራሴ ቤቱንም በደንብ እንትን ስለማርቀው ላላነኝ ነገ እንትን ትለኝ ያለች አልፈልግም እሷ ጋር ብላ መመልሰሰ እንትን አለች ማለት ነው። ስለዚህ እናንተስ ምን ትላላችሁ? እኔ እውነቷን ነው የምለው ለምን ብትሉኝ፣ እኔ በራሴ እውነቷን ነው። እንዲህ ያለ ሴት ነገ ቀረጻ እና እኔ አንቺን እኮ ቀርጬሻለሁ ወይ ባሌን ካልሸሽሽ እና ወይ ባሌን ከልታ ካልተፈታሽ መሰል ዘንድ የምትቀርቤ ከሆነ ነገ ቪዲዮሽን እለቅብሻለሁ ብትላት እውነቷን ነው። ይሄ ግልጽ ነው። አያችሁ አይደለ? አንድ አንድ ሴት ብዙ ነገር ያስገምታል። እና አሁን ሱመያ እንዲያ አትታረቅ እንዲያታምነው ሆነች ማለት ነው። እንግዲህ ማመን የለም በቃ እምነት ቀረ። አያችሁ ለምን አንዱ ባጠፋው ማለት ነው። አሁን የልጆቹ አባጋር እንዲያትታረቅ በቃ ምንም ማድረግ አይቻልም። ለምን ፈራች ሱመያ ማለት ነው። እኔ አትፈራም ብያልም። በነገራችሁ ላይ እንዴት አፈራም ሀቂቃትም ማለት ነው። ትፈራ ላይ በደንብ አድርጋ ነው የምትፈራው እንዴ እሷ እኮ እኔ ራሴን ቪዲዮን ተጠቀኩ በኋላ እኮ ብላለች እሷ ራሴን አጠፋለሁ ና እንዴ ያለ ያለችው። ስለዚህ ይሄች ነገር ነፍስ ወዳር ስለሆነች እኔ ለባሏ እንዴ ያረጋች ለኔ አትመለስልኝም። ስለዚህ እኔ ሰይድ ጋር መታረቅ አያስፈልገኝም መሸሽ ነው እንጂ አለብኝ ብላ መልስ ሰጠች። እቺ ሱመያ ማለት ነው እና በጣም አንዳንዴ የሚደረገው ነገር ስለሚያስጠላ እኔ እንጃ። ስለዚህ አንዳንዴ የእውነት ነው ብዬ ነው የማስበው ማለት ነው። በጣም ይገርማል። ብቻ የማይመጣ የለም የማይታይ የለም። እኛ እኮ ገና ገና ብዙ እናያለን፣ ኗሪ ያድርገን እንጂ ብዙ እናያለን ማለት ነው። እንደዚህ እያለ ነው እና ለሁለት የሚፈልጋት ይገርማል። እና መጀመሪያ ሚስትህን አስተካከል፣ ካስተካከልክ በኋላ ሱመያ የምፈለግ ከያስክ በኋላ የመጀመሪያ ህይወትህን አስተካክለ ከዛ ንግስት ሱመያ ብለህ ፈልግ። እና እሷ እኔ ድራማ እየሰሩብህ መቷን ነው። አሁን አሸከኳት ማለት ነው እሷንም እና እንደዛ ብላ መልስ ሰጥታለች። ሱመያ ንግስት ሱመያ ማለት ነው። እንግዲህ ምንም ማድረግ አንችልም፣ ፈጣሪ ያስተርቃቸው ነው የምንለው ይህ ይሄም የማነ ማለት ነው ይታረቁ በጣም ደስ ይለኛል እኔ ምክንያቱም ለልጆቹ ሲባል ነገር ግን የማይሆን ነገር ከሆነ ደግሞ ምንም ማድረግ አይቻልም ከባድ ነው እንደ አይነት ሰው ጋር መኖር አይቻልም እና እናንተስ ምን ትላላችሁ ምን ምን ብላችሁ ነው መልስ የምትሰጡት እኔ እሱ በያ ትክክልና ብዬ ነው የምለው ምክንያቱም ነገ የእሷ አለመቀረጻቸው በምን ዋስትና አላት ማለት ነው? ስለዚህ ዋስትና ስለሌለ ያነው ችግሩሽ ችግሩ